ጽናት ጽናት በጣም በሚያምር እና በሚያስደንቅ አካሄድ እየሄደ ያለ፣ መጨረሻ ላይ ግን ደስ የማይል ነገር እያመጣ ነው ማለት ነው። ለምን ጽናት በተደጋጋሚ ልቧ እየተሰበረ ነው እና መጨረሻው ላይ ብዙ ደስ የማይሉ ነገሮች እየተከሰቱ ስለሆነ ወደፊት እያየን እንሄዳለን። እስካሁን የነበረው በጣም ደስ የሚልና አስተማሪ ነበር። ጽናት ድራማ እናየዋለን ወደፊት ምን እንደሚሆን ማለት ነው። ተከታታይ ድራማ በጣም አስተማሪ እና ድንቅ የሆነ ድራማ ነው። ጽናት ድራማ በጣም አስተማሪ እና በጣም ተፈቃሪ ተወዳጅ ድራማ ነው ማለት ነው። ውድ ቤተሰቦቼ የጽናት ድራማ ቀጣዩ ክፍል ስለተለቀቀ ይዘን ቀርበናል ማለት ነው። ጽናትዬ በኪራ ልቧ በተደጋጋሚ ይሰበራል እና ጽናት በጣም ምርጥና አሪፍ ልጅ ናት። ከዛ ኪራ ደግሞ በቃ በተለያየ ጊዜ የእሷን ልብ ለመስበር ወደኋላ አይልም ማለት ነው። ውድና የተከበራችሁ ውድ የአገሬ ልጆች በዓለም ዳርቻ ያላችሁ በሙሉ ውድ የአገሬ ልጆች ሰላማችሁ ብዝት ብዝዝት ይበልልኝ። ሰላም፣ ሰላም፣ ሰላም ብያለሁ ሁላችሁንም ውድ ክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ እህት ወንድሞቼ ይህንን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቅንነት አበረታቱኝ፣ አግዙኝ። የደወል ምልክቷን በመጫን ቤተሰብ ያድርጉኝ ማለት ነው። የምለቀው ተከታታይ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንገዳደፍ ማለት ነው። ሰው እኛው ለኛው እንገዳደፍ። ውድ እህት ወንድሞቼ፣ ውድ ቤተሰቦቼ የጽናት ድራማ አስተማሪና እና ቁም ነገር አዘል ድራማ ነው። ከዛ ጽናትዬ ያው ኪራ ጋ በአሁኑ ሰዓት ታርቀዋል። እርቅ አውርዳለች። ይቅርታ ብለዋለች ማለት ነው ሰኒ? ሰኒ ማለት ነው። ሰኒና ክብሮም ያው ተገልጾ የማይታይ ነገር ሆኖባት ተቸግራለች። ሰኒዬ ማለት ነው ክብሮምን ያፈቀረችው ይመስላል። ከዛ ልተኛ ነው ብለህ አለበር እንዲህ ይሄድ ከው ቤት ትለዋለች። አይ አልጋው ላይ ሊና ተኝታለች ብለውም ተመለስኩ ይላታል። እንደዛ ሲላት ሰኔ ቤቷን ሳላዋን እያዘገጃጀች ነበር፣ እና ፈገግ ብላ ተቀበለችው። ምን ነው አለችው። ምን ነው አለ ክብሮም ማለት ነው። ወደ ቤት ልሂድ ብልሃል ነበር እንዲ አለችው። እና እንዴ ለምን ሳሎን አልተኛችም አለችው። አይ አንገቴን አሞኛል ብላ ተኝታለች አሉ። አይ ትተኛ ብዬ እኔም ተመልሼ መጣሁ አለ። አይ ታዲያ ምን አልክ? ሲል አይ ለሁለታችንም እኮ ይበቃናል አልጋው አላት፣ ማለት ነው ክብሮም። በጣም ተናዳ ሐቂቃ ማለት ነው፣ በጣም ተናዳ ሰንዬ ከፊቷ ይነበባል ማለት ነው። እና አልጋ ላይ ቀርቶ አይደለም ግርግዳ ሐቂቃ ኔ ራስ አስቀኛለኝ ማለት ነው የተለያየ ብርድ ልብስ እኮ ነው ለብሰን የምንተኛው ሲላት፣ ክብሮ ሰኒ ምናለች? አይደለም ግርግዳ፣ አይደለም ብርድ ልብስ ግርግዳ ቢለያያችው እሷን አላምንም ትለዋለች ማለት ነው። እሷን ስለ ጠላኋት አይደለም ለአንተ ስላሰብኩልህ ነው ትለዋለች። አስበው እስኪ አንተ ስለ ኪራ ስትጸጸት ማየት አልፈልግም ትለዋለች። እኔ እሱ እኮ ሚስት ክብሮም ደግሞ እሱ ሚስት ስላለው እኮ ነው እየተጻጸተው። እኔ ምን ያጻጸተኛል ይላታል ነው ትለዋለች ተናዳ ማለት ነው። ያው ሳላስበው ችግር ከተፈጠረ ያን ያክል አያስጨቅን አያስጨንቀኝም ይላጠላና ሰንዬ በጣም ተናዳ ታዲያ ህድ አታድርም እንዴ ምን ብላ ትለዋለች ማለት ነው። በጣም ተናዳና ተቆጥታ ኧረ ሰንዬ ተረጋጊ ይላታል። ከዛ ቤንዚን አርክፍክፈብኝ ነው እንደ ተረጋጊ የምትለኝ ትለዋለች። በጣም ተናዳለች ማለት ነው። ቤተሰቦቹ ፍቅር መጥፎ ነው። ያው ግን እሱ ክብሮም አላወቀላትም። ስላላወቀላት እዚህ ጋር ሰኔ በጣም ተናደደች በልጅቷ ማለት ነው። እንዴት አልጋ ላይ አንድ አልጋ ላይ እንተኛለን ትላለ ብላ በጣም ተናዳ ሴቷ እንዳያችሁት ነው ቪዲዮውን ማለት ነው። ከዛ ክፍሌ እመጣለሁ ወደ እንዳትል ትባሉ ተረጋጊ ይላል ክብሮም አለና ያልገባው መስሎ ማለት ነው። እና ውድ የተሰዎች ሰኔ በጣም ተጣልታለች፣ ተናዳለች ማለት ነው በክብሮም ልጅቷ ስለተኛች እና ኪራይና ጽናትዬ ታርቀው አንድ አልጋ ላይ አብረው ተቃቅፈው ተኝተዋል ማለት ነው። በጣም ይቅርታ አድርጋለታለ ማለት ነው። ከዛ ኪራ እናቴ ይላታል፣ እናቴ አሁንም ይቅርታ አላደረግሽልኝም ይላታል። አረ፣ ይቅርታ አድርጌልሃለሁ ትለዋለች ኪራዬ ማለት ነው። ከዛ እናቴ ብዬ ወዬ ነበር የምትይኝ ይላታል፣ ማለት ነው። ኪራ፣ አንድ ነገር ፍቅር መጥፎ ነው ሐቂቃተን፣ ማለት ነው። ጓደኞቼ፣ ፍቅር በጣም መጥፎ ነው። በትዳር መሃል ፍቅር የሆነ ነገር እንከን ካጋጠመው በጣም ነው ልብ የሚሰበረው ማለት ነው። ልብ ከተሰበረ ደግሞ መመለሻ የለውም፣ ሐቂቃ መመለሻ ነገር የለውም ማለት ነው። ትዳር እንቁላል በሉት በቃ፣ ሁሉ እሷም እሱም ተንከባክበው የሚይዙት ነው፣ ተሳስበው የሚይዙት ነው ፍቅር ማለት ነው እንጂ እሱ ወደ ውጭ እያየ እሷ ቤቴ እያለች እዚጋ እንትን የምትልበት አይደለም። እና እናቴ ብሎ ሲላት አቤት ነው ያለችው ጽናቴ ማለት ነው። ከዛ አሁንም እንዳኮረፍሽ ነሽ አይደል ይላታል ኪራ። አራ አይደለም ብላ ዘወር ብላ ታቅፈዋለች። ግን ከልብሽ ነው ይቅር ያልሽኝ ይላታል ኪራ ማለት ነው። ከዛ ጽናት የምን ትላለች፣ እኔ እኮ ካንተ ፍቅር ነው የያዘኝ፣ ፍቅር ደግሞ ምንም ምንትን የለውም ትለዋለች። እኔም አፈቅርሻለሁ ይላታል። ከዛ ካላት በኋላ ግን ኪራዬ፣ ካሁን በኋላ ምንም አይነት ነገር መስማትም ማየትም አልፈልግም ትለዋለች። እሺ ምንም ነገር አልፈጽምም፣ አንቺን የሚጎዳ ነገር አልፈጽምም ይላታል። እሺ ብለው ይስማማሉ ማለት ነው። ልቤን አታቁስለው ካሁን በኋላ ትለዋለች። ኪራዬ እሺ ብሎ ይስማማል ማለት ነው። ግን ወንዶች ችግር አለባቸው። ሊያ ተብያዋ ደግሞ በቃ ተቃጥላለች። ሳላ ላይ ተኝታ በበር በበር ቀዳዳ ለማዳመጥ ከፍታ ለመግባት በቃ እየገፋፋን የምትሆነው በጣም ቅጡ ጥፍት ብሏታል፣ ማለት ነው። ሀቂቃ ሊያተብያዋ ማለት ነው። እና በቃ በሯው ጋር ቁማ እያዳመጠቻቸው ነው። እኔን እዛ አስተኝተው ምናምን እያለች በጣም ሀቂቃ፣ ያው ቪዲዮውን እንዳያችሁት ነው። ከዛ በሩን ከፍታ ገብታ እንቅልፍ ያልነቃውም ማለት ነው። እናንተ ጋ ነው እንዴ የመጣሁት? ትላቸዋለች። እነሱም እንደ እንግጠው ይመለከቷታል ማለት ነው። ከዛ ሲመለከቷት እና ኪራዬም በጣም ይናደዳል ይቃጠላል ማለት ነው። ጽናትዬም በጣም ተናደደች እና በቃ ፊቷን አዞረች አሁንም ማለት ነው። ኪራም እዚህ ጋር በጣም እየተበሳጨ ነው። ከዛ ጽናት ተነስታ ሊያ ጋ ሄደች፣ እከነቡ ላይ ሄዳ ተኝታለች። እንድታደርሽ ትላታለች። ጽናትዬ የኔረሆ የኔ አዛኝ ማለት ነው። ከዛ ምን አድራለሁ፣ በጣም አሞኝ ነው ያደርኩት ትላታለች። ምስኪን ቋንጃዬ ሁሉ ተሰባብሮ ሁሉ ሰውነቴ ተሰባብሯል ትላታለች። እና መድኃኒቱን በሰዓቱ ከወሰድሽ ይሻልሻል ትላታለች። ጽናትዬ እሱማ ዶክተሩን ብሎኝ ነበር እኮ ትላታለች። እና ምን ዋጋ አለው ለእኔ የሚያስብልኝ ሰው የለም ትላለች። ሊያ ተብየው ማለት ነው። ለእኔ የሚያስብልኝ ሰው የለም። ለእኔ የሚያስብልኝ ሰው ቢኖርማ ፍየሏንም ምኗንም ቅቅሏንም ይሉኝ ነበር ትላለች እና ጽናትዬ፣ እኛ የምንችለውን ሁሉ እያደረግንልሽ ነው። ታዲያ ከዚህ በላይ ምን እናድርግ ትላታለች። ከዛ ስትላት ምን ብትል ጥሩ ነው ግድ ሆኖባችሁ ነው ትላታለች እና ሀቂቃ እቤት ላይ ተኝታ እያቃጠለቻት ነው አሁንም ማለት ነው አሁንም ጽናትዬን እያቃጠለቻት ነው። እና ሀቂቃ ሊያ የምትባለው ልጅ በጣም ታስጠላለች፣ ትደብራለች ማለት ነው እና ውድ ቤተሰቦች